ቀጥሎ ደግሞ የምናየው ነው፣ ምንድነው የስብስቦች ዝምድና ነው። የስብስቦች ዝምድና ንዑስ ስብስብ እና ህገኛ ንዑስ ስብስብ ይላል። እዚህ ጋር ንዑስ ስብስብ፣ እዚህ ጋር ንዑስ ስብስብና ህገኛ ንኡስ ስብስብ በእንግሊዘኛው ሳብሴት እና ፕሮፐር ሳብሴት ይለዋል። እዚህ ጋር ልጻፍላችሁ። እዚህ ጋር ይሄ ሳብሴት ይለዋል። ይሄንን ደግሞ ፕሮፐር ሰብሴት ይሏል፣ ህገኛ። ሁለቱ በጣም በትንሽ ነገር ነው የሚለያዩት፣ ተመሳሳይ ናቸው። ህገኛ ስብስብ ሙሉ ለሙሉ ንዑስ ስብስብ ነው። አንድ የሚለያዩት ነገር እሱም በኋላ እናያለን። በጣም በትንሽ ነገር ነው። አሁን እናንተ በሀሳባችሁ ንዑስ ስብስብ ብቻ ያዙ። ምክንያቱም ይሄ ራሱ እኮ አንድ አይነው ንዑስ ስብስብ ንዑስ ስብስብ ግን ይሄ ህገኛ ይላል። ህገኛ ምትለዋ ፕሮፐር ምትለዋ ብቻ ነች የምትለየው እንጂ ሙሉ ለሙሉ አንድ አይነት ነው። ስለዚህ ህገኛ የሚለውን ከአይምሯችሁ አውጡና ምክንያቱም ተመሳሳይ ነው፣ ሁለቱ ተመሳሳይ ነው። ግን በአንድ ህግ ብቻ ነው የሚለያዩት። ያ ማለት አንድ ስብስብ የራሱ ስብስብ መሆን ይችላል፣ ግን አንድ ስብስብ የራሱ ህገኛ ነው ስብስብ መሆን አይችልም የሚለውን ብቻ ነው የሚዘዋያችሁ። በአንድ ህግ ብቻ ነው የሚለያዩት። እዚህ ጋር እስቲ ይላል ትግበራ ላይ እስቲ ስብስብ ሀ ተሰጠን፣ እዚህ ጋር ደግሞ ስብስብ ለ ተሰጠን። የስብስብ ሃ አባላት በስብስብ ለ ውስጥ የሚገኙ አባላት አሉ ይላል። እዚህ ውስጥ ያሉ እዚህ ውስጥ ያሉ አሉ ይላል። ለምሳሌ ሶስት እዚህ ውስጥ አለ፣ አምስት እዚህ ውስጥ አለ፣ ሰባት እዚህ ውስጥ አለ። ስለዚህ ስብስብ ሃ ሙሉ ለሙሉ ከዚህ ተቆርጦ ነው የወጣው ማለት ነው። ስብስብሃ ሙሉ ለሙሉ ተቆርጦ ነው የወጣው ማለት ነው አይደል? እያንዳንዳቸው እዚህ ውስጥ ካሉ ስብስብሀ ከለላይ ተቆርጦ ነው የወጣው። ያ ማለት ንዑስ ነው ማለት ነው፣ ንዑስ ስብስብ ነው ማለት ነው። አዎ። የስብስብሀ አባላት በስብስብ ለ ውስጥ የማይገኝ አባላት አለ። በስብስብ ሀ ውስጥ ሆኖ ለውስጥ የማይገኝ የለም። ሙሉ ለሙሉ እነኚህ ከዚህ ውስጥ ነው ተቆርጦ የወጡት። ስለዚህ ለይተናል። የስብስብሃ አባላት በሙሉ የስብስብ ለ አባላት ናቸው። አዎ። የስብስብሀ አባላት በሙሉ የስብስብ ለአባላት ናቸው። የስብስብ ለ አባላት የሆኑ የስብስብ ሀ አባላት ያልሆኑትን ለዩ። የስብስብ ለአባል ሆኖ አሁን ለምሳሌ የስብስብ ለኝ ሁለቱ ናቸው። የስብስብ ለአባል ሆኖ የስብስብ ሀ አባል ያልሆኑ ማለት ነው። ስለዚህ አባት አሁን አባትና ልጅን ለመለየት ነው እንደዚህ አባት መሆኑን ለመለየት ነው። ብዙ አባላት ያሉት ስብስብ ሀ ነው ወይስ ስብስብ ለ ነው ይላል አባትየው። ማነው ነው? ለ ያ ነው። ያ ማለት አሁን ሊለን የፈለገው ስብስብ ሀ የስብስብ ለ ንዑስ ስብስብ ነው ሊለን ፈልጎ ነው። ያ ማለት ንዑስ ነው፣ ንዑስ ክፍሉ ነው። የስብስብ ሀ ማለት የስብስብ ለ ንዑስ ክፍሉ ነው፣ ተቆርጦ የወጣ ነው ከዛ ላይ ለማለት ነው። ንዑስ ስብስብ ላይ ሀ እና ለ ስብስቦች ቢሆኑ እና የስብስብ ለአባላት የስብስብ ለአባላት በሙሉ ስብስብ ሀ አባላት ከሆኑ የስብስብ ሀ አባላት ከሆኑ ስብስብ ለ ለስብስብ ሀ ንዑስ ስብስብ ነው ይባላል። ይህንን እስቲ በምሳሌ ኒ ለምሳሌ ስብስብ ሀ አንድ ሁለትና ሦስትን ይዟል እንበል ስብስብ ለ ደግሞ አንድና ሁለትን ይዟል ማለት ነው። በዚህ ጊዜ ምንድን ነው የሚለው አሁን ከዚህ ስንረዳ እዚህ ጋር ስናይ ምንድን ነው የሚለው ሀ ና ለ ስብስቦች ከሆኑ ው ሀም ለም ስብስቦች ናቸው። የስብስብ ለአባላት በሙሉ የስብስብ ለአባላት በሙሉ የስብስብ ሀ አባላት ከሆኑ አዎ ነው ከሆኑ ስብስብ ለ የስብስብ ሀ ንዑስ ስብስብ ነው ይባላል ይሄ ማለት ስብስብ ላይ ከስብስብ ላይ ተቆርጦ የወጣ ንዑስ ክፍል ነው እንደማለት ነው። የሆነ ፓርት እንደማለት ነው። ለምሳሌ የሆነ ግቢ ቢኖር እንደ ግቢ ቢኖር፣ አሁን ለመረዳት እንዲያመቸን የሆነ ግቢ የሆነ ትልቅ ኮምፓውንድ ቢኖር እዚጋ ጋር አለው እዚህ ጋር የሆነ ቤት አለ፣ እዚህ ጋር የሆነ ቤት አለ፣ እዚህ የሆነ ቤት አለ፣ እዚህ ቤት አለ ምናምንና አሁን ይሄ ግቢው በሙሉ እንደ አንድ ስብስብ ቢወከል ይሄ ግቢ በሙሉ አንድ ስብስብ ቢሆን እችኛዋ አንዷ ክፍል አንዷ ቤት ማለት ነው የዚህ ግቢ አካል ነች ንዑስ ክፍል ነች እንደማለት ነው። ይሄም የዚህ ክፍል ነው፣ ይሄም የዚህ ክፍል ነው፣ ይሄም የዚህ ክፍል ነው። እዚህ ጋር የሚያለው ክፍል የዚህ ንዑስ ክፍል ነው ማለት ነው እና እንደዛ እንደማለት ነው። ማለት ይሄ ቤት እዚህ ግቢ ውስጥ ካለ የዚህ ንዑስ ክፍል ነው ማለት ነው፣ የዚህ ግቢ ንዑስ ክፍል ነው። እችኛዋን ቤት እዚህ ግቢ ውስጥ ካለች የዚህ ግቢ ንዑስ ክፍል ነው እንደማለት ነው። ያ ማለት ቆርጦ ማውጣት ማለት ነው። መብቶቹን ቆርጦ እንደማውጣት ማለት ነውና፣ ይሄም ምልክት በምልክት በምልክትም ንዑስ ስብስብ ሲገለጽ ይሄ ምልክት ነው የሚሆነው ማለት ነው። ከብቶቹ እቺ የንዑስ ስብስብ ነው ምልክት ነው። ንዑስ ስብስብ አይደለም ከሆነ ደግሞ ሰረዝ ይደረግበታል። አለ ወይ ማለት ነው። ስለዚህ ለየ ሀ የስብስብ ሀ ንዑስ ስብስብ ነው እንላለን። ስለዚህ ይሄ ሲገለጽ እንዴት ነው? አሁን ይሄ ሲገለጽ ለየስብስብ ሀ ንዑስ ስብስብ ነው ማለት ስብስብ ለ ለስብስብ ዚጋ ስብስብ ለ ለስብስብ ሀ ንዑስ ስብስብ ነው ይባላል። ሲነበብ ይሄ ማለት ይሄ ማለት ስብስብ ለ ለስብስብ ሀ ንዑስ ስብስብ ነው ማለት ለ ከሀ ላይ ተቆርጦ የወጣ ንዑስ ክፍል ነው እንደማለት ነው። ለምሳሌ አዲስ አበባ አዲስ አበባ ከተማ ከተባለ የአዲስ አበባ ክፍለ ከተማዎች አሉ አይደለ? የአስራ አራቱ ክፍለ ከተሞች ማለት ነው። እነሱ ተዋቅረው ነው አደለ አንድ ከተማ የመሰረቱት ልክ አንዱ ክፍል እንደማለት ነው ማለት ነው። ንዑስ ክፍል እንደማለት ነው። ገብቷችኋል? አሁን በመስሪያ ቤትም እኮ የሆነ ዲፓርትመንት ካለ የዛ ዲፓርትመንት ንዑስ ክፍል አለ። እንደዛ በንዑስ ክፍሎች ተከፋፍሎ ነው። አሁን ሚኒስትርም ከተባለ ለምሳሌ ጠቅላይ ሚኒስትር ከተባለ ምንድን ነው የሚኒስትሮች ሁሉ ጠቅላይ ነው ማለት ነው። ግን ይሄ በውስጡ ንዑስ ክፍሎች አሉት። ልክ አሁን የጤና ሚኒስተር፣ የትምህርት ሚኒስተር፣ የማዕድን ሚኒስተር፣ የመንገድና ትራንስፖርት ሚኒስተር፣ የቴሌኮሙኒኬሽን ሚኒስተር፣ ይሄ የቴክኖሎጂ የኢኖቬሽን ሚኒስተር፣ እንደዚሁም የውጭ ጉዳይ ሚኒስተር በቃ በጣም ብዙ ሚኒስተሮች ናቸው። እነህ ልክ የሚኒስተር ንዑስ ክፍል ናቸው እንደማለት ነው። ገብቷችኋል? ከዛ እነ እያንዳንዳቸው ኃላፊ ያላቸው የዛ የእያንዳንዱ ሚኒስተር ኃላፊ ያለው የዚህ ሚኒስተር ዋና ኃላፊ የዚህ ሚኒስተር ዋና ስራ አስፈጻሚ የቴሌኮሙኒኬሽን፣ አሁን የቴሌ ወይም ደግሞ እንደዚህ፣ ወይ መንገድና ትራንስፖርት ወይ ደረቅና ፍሳሽ፣ እንደዚህ በቃ ይሄ አንድ ኃላፊ አለው አይደል? የነኛ ሁሉ ኃላፊ ደግሞ ማነው? ጠቅላይ ሚኒስተር የሚባለው ነው ማለት ነው አይደል? ይሄን በስነዚህ ጋር በደንብ ተምራችሁታል። ስለዚህ ልክ እንደዛ ነው ማለት ነው መረዳት ያለባችሁ። ንዑስ ክፍል ሲባል የትልቁ ክፍል እንደማለት ነው። ተቆርጦ የወጣ የዛ ንዑስ የዛ ትንሹ ክፍል እንደማለት ነው። ስለዚህ አሁን እዚህ ጋር እስቲ በምሳሌ እናዳበር በምሳሌ እናዳበር ስብስብ ሀ ማንን ይዟል መሰ አንድ ሁለት ሶስት እና አራት እነኝን ይዟል ስብስብ ለደግሞ ማንን ይዟል ከዚህ ውስጥ ተቆርጦ ነው የወጣው አሁን ለ አባትና ልጅ ብላችሁ አሁን በቀላሉ እንደዚህ በደንብ አይምሯችሁን እንዳስቸግራችሁ ቀለል አድርጋችሁ መያዝ አለባችሁ አሁን አባትና ልጅ በማለት ይዛላችሁ ዋናው ሚኒስተር እና ከስር ያሉ ንዑስ ክፍሎች እንደማለት ነው ወይም ደግሞ ዋናው አባትና ልጆች እንደማለት ነው ስለዚህ ይሄ ለ የዚህ ንዑስ ስብስብ ነው ለማለት ምድ ነው የምናደርገው እዚህ ውስጥ ያሉት በሙሉ ምን ውስጥ መኖር አለበት ዋና አባትየ ውስጥ መኖር አለበት ማለት ነው። ስለዚህ ሰ እዚህ ጋር ያለው ሰ እዚህ ጋር ም አለ እዚህ ጋር ያለው ሁለት እዚህ ጋር አለ እዚህ ጋር ያለው አራት እዚህ ጋር አለ። ስለዚህ እዚህ ውስጥ ያሉት በሙሉ ለውስጥ ያሉት በሙሉ ተቆርጦ የወጡት ከማን ነው ማለት ነው ከስብስብ ሀ ውስጥ ነው። ስለዚህ ስብስብ ለ የዚህ ንዑስ ክፍል ነው ማለት ነው። ስለዚህ ይሄ ምንድን ነው ይለዋል እዚህ ጋር ለ ስብስብ ለ የስብስብ ሀ ንዑስ ስብስብ ነው ይለዋል። የስብስብ ለ አባላት በሙሉ በስብስብ ሀ ውስጥ ስለሚገኙ ስብስብ ለ ለስብስብ ሀ ንዑስ ስብስብ ነው እንላለን። ይህ ማለት እንግዲህ ምንድነው? እያንዳንዱ አባላት ይሄ አሁን ለምሳሌ እዚጋ ምን ለማለት ነው? እዚጋ ሰ የስብስብ ሀ አባል ስለሆነ ሁለት የስብስብ ሀ አባል ስለሆነ አራት የስብስብ ሀ አባል ስለሆነ ማለት እያንዳንዳቸው ስብስብ ሀ ውስጥ ስለሚገኙ ስብስብ ለ ከስብስብ ሀ ላይ ተቆርጦ ይወጣሉ እንላለን።